እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም 4940 ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒን በቀጠለው የእስራኤል ጦርነት እየተገደሉ እንደሆነ ሊተኳቸው የሚችሉ ሶስት ካህናትን በቁማቸው መምረጣቸው ተሰማ። ዘ ኒውዮርክ ታይምስ እንደ ጻፈው በፈረንጅ ከ1989 በኢትዮጵያ 81 ወይም 82 ዓ ም ጀምሮ በታላቅ መሪነት 36 ዓመታት ያስቆጠሮት ካሚኒ ገና ለገና እስራኤል ሌሎች የጦር መኮንኖችን በተዋረድ የገደለች እንደሆን በሚል ከወዲሁ በምትካቸው ዕጮቻቸውን ሰይመዋል ይላል ዘገባው። የኢራን ባለሥልጣኖች እና ዲፕሎማቶች እንደሚሉት የእስላማዊቷ ሪፐብሊክ የእዝ ሰንሰለት አሁንም አልተበጠሰም፣ እየሠራ ነው ምንም እንኳ የከፋ ተደጋጋሚ ምት ቢያርፍበትም ዘኒውዮርክ ታይምስ እንደሚለው በእስራኤል አጥለቅላቂ ጥቃት መሃል እስካሁን በአገዛዙ መሃል ኩርፊያና የአመጻ ፍንጮች አልታዩም ብሏል። ሁለት ኢራናዊ ባለስልጣኖች ለዘኒዮርክ ታይምስ እንደነገሩት የሀገሪቱ የስለላ ሚኒስቴር ሁሉንም ከፍተኛ ባለስልጣኖች በእስራኤል ግድያ ኢላማ ስር መሆናቸውን አውቀው ህቡ እንዲገቡ አዟል። ሚኒስቴሩ ከዚህም በተጨማሪ ሞባይል ስልክን ጨምሮ የኤሌክትሮኒክስ መገናኛ ዘዴዎችን መጠቀም ከልክለዋል። ራሳቸው ካሚኒም አሁን ብቸኛ የመገናኛ ዘዴያቸው እንደ ራሴ አምነዋለሁ በሚሉት ረዳት ሰው መልእክተኛነት ብቻ ነው። ዘገባው ካሚኒ የት እንዳሉ በትክክል የሚያውቅ የለም ይላል። ይሁንና ፕሬዚደንት ዶናልድ ትራምፕ አውቃለሁ፣ የት እንዳለህ፣ ለመግደልም ቀላል ነው ማለታቸው አይዘነጋም። ባለፈው ጊዜም የተቃዋሚዎች ዜና አገልግሎት ኢራን ኢንተርናሽናል ግን አያቶላው እስራኤል ጥቃቷን የጀመረች ዕለት ጁን 13 በኢትዮጵያ ሰኔ 6 ቀን ቤተሰባቸውን ይዘው ከቴሄራን ሰሜን ምስራቅ አቅጣጫ ወደምትገኘው ላቪዛን አምልጠዋል ይላል። ይሁንና ከነሱ ውጭ የተገኘ ማረጋገጫ የለም። የካሚኒን ምትክ መምረጥ እጅግ ጥብቅ ጉዳይ ነው። መራጩ የኢራን ኤክስፐርቶች ሸንጎ ይባላል። ወራት ይፈጃል። የወራት ውይይት ማድረግ አለበት ተኪውን ለመምረጥ። ካሚኒ የተገደሉ እንደሆነ በህይወት ሳሉ ያጯቸው ሶስት ካህናት በዚህ የኤክስፐርቶች ሸንጎ ውይይትና ውሳኔ ከመካከላቸው አንዱ ቀጣዩ አያቶላ ሆኖ ይመረጣል። ባለሥልጣኖቹ ለኒውዮርክ ታይምስ ሲናግሩት የ86 ዓመቱ አሊ ካሚኒ አሜሪካ ወይም እስራኤል ሊገድሏቸው እንደሚሞክሩ ያውቃሉ እንዲህ ዓይነቱን ሞትም ሰማዕትነት አድርገው ይቀበላሉ። ከእሳቸው ሞት በኋላ የራሳቸውን ውርስ ለማስቀጠልም ሆነ ኢራን በጦርነት መካከል ድብልቅልቁ በወጣ የተተኪነት ትርምስ ውስጥ እንዳትገባ የሥልጣን ሽግግሩ ፍጹም ሰላማዊ እንዲሆን ይፈልጋሉ ይላሉ የጋዜጣው ዘገባ። ቀጣዩ ታላቁ መሪ ሱፕሪም ሊደር የሆኑ ዘንድ የታጩትን ሰዎች ስም ዝርዝር አይገልጽም። የሆነና ባለሥልጣኖች ከሦስቱ ዕጮች አንዱ ልጃቸው ሞጅ ታባ ነው ይላሉ። ለአብዮታዊ ዘብኮሩ ቅርብ መሆኑ የሚነገርለት ሞጅ ታባ ባለፈው በሄሊኮፕተር አደጋ ከሞቱት የቀድሞ ፕሬዚደንት ኢብራሂም ቀጥሎ ለታላቁ መሪነት ታሳቢ እንደነበረ ሲነገር ቆይቷል። ዘገባው እንደሚለው ካሚኒ እንዲተኳቸው የሚፈልጓቸውን ሦስት ዕጮች የመረጡት የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ በኢራን ሚሳኤል የተመታውን የቤርሸባ ሶሮቃ ሆስፒታልን ከጎበኙ በኋላ ታላቁ መሪ ዘ ሱፕሪም ሊደር በሕይወት መቀጠል አይችልም ሲሉ ካወጁ በኋላ ነው። ከመከላከያ ሚኒስትሩ እስራኤል ቃጽ በፊት የትኛውም የእስራኤል መሪ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሆኑ ውጭ ጉዳይ ሚኒስትራቸው ጊዲዮን ሳርን ጨምሮ አፋቸውን ሞልተውና በቀጥታ መንፈሳዊ መሪ አያቶላ ካሚኒን እንገድላለን ያሉ አልነበሩም። መንፈሳዊ መሪውን የሆስፒታል ሕሙማን ላይ አስተኳሹ ታላቁ መሪ በሕይወት ሊቀጥል አይችልም ሲሉ ቀጥተኛ የእስራኤል ታዳኝ መሆናቸውን የደረገጉት መከላከያው እስራኤል ቃጽ ናቸው። እንደ ዘገባዎች ከሆነ እስራኤል በመጀመሪያ ቀን ጦርነቷ አያቶላውንም የመግደል እድል አጋጥሟት ነበረ። መሆን የለበትም ሲሉ ያገዱት ፕሬዚደንት ዶናልድ ትራምፕ ናቸው። ሪፖርቶች እንደሚሉት እስራኤል የኢራን እስላማዊ ሪፐብሊክ አይሁዳዊቷን አገር ለማጥፋት ያለውን መሃላ ከግቡ እንዳያደርስ ወይም ተግባራዊ እንዳያደርግ ወታደራዊ መሪዎቹን የኒውክሌር ሳይንቲስቶቹን የዩራኒየም ማበልጸጊያ ጣቢያዎቹንና የቦሊስቲክ ሚሳይል ፕሮግራሞቹን ጠራርጋ ለማውደም ውጊያ ጀምራለች። ኢራን እስካሁን 470 ቦሊስቲክ ሚሳይሎችና ወደ 1000 ገደማ ሰዋልቦች እስራኤል ላይ ተኩሳለች። በዚህም እስካሁን 24 እስራኤላውያን ሲገደሉ ሺዎች ቆስለዋል፣ ይላል የእስራኤል ጤና ጥበቃ ሚኒስቴር። በዛሬ ሁለት ቅዳሜም የእስላማዊ አብዮታዊ ዘብ ኮሩ የፍልስጤም ጉዳይ ክፍል ዋና ኃላፊ መገደሉን እስራኤል አስታውቃለች። ሐማስ ኦክቶበር 7 2023 በኢትዮጵያ መስከረም 26 2015 የፈጸመው ጥቃት መሐንዲስ ነበሩ ብላለች ሰውየውን። የኢራን ፓርላማ አፈ ጉባኤም የጄኔራል ሙሐመድ ጋሊባፍ ከፍተኛ አማካሪ የሆኑት ማሐይ ሙሐመድ የእስራኤል የመጀመሪያ ቀን እርምጃን ካጤኑ በኋላም በሰጡት መግለጫ በውስጣችን ከፍተኛ የደህንነትና የመረጃ ጥሰት እንደተካሄደ ግልጽ ነው። ምንም ማስተባበያ የለውም። ሁሉም ከፍተኛ አዛዦቻችን የተፈጁት በአንድ ሰዓት ጊዜ ውስጥ ነው ብለዋል። የጥገና ለውጥ አራማጅ ናቸው የሚባሉት ኢራናዊ ፖለቲከኛ አሊ አባቲ በበኩላቸው ጋዜጣው እንደጠቀሳቸው የእስራኤል አንገት ቆረጣ ይበልጥ አጣብቆናል እንጂ አልገነጣጠለንም ይላሉ። ጦርነቱ በመካከላችን የነበሩትን መከፋፈሎች አለዝበዋል፣ በፖለቲከኞች እርስ በርሳችንና ከህዝባችን ጋር አስተቃቅፎናል ብለዋል። ዳንኤል እንደሰማኸው ነው የኢራኑ መንፈሳዊ መሪ አያቶላ ካሚኒ 46 ዓመት ያስቆጠረው የኢራን መንግስት መልክ ናቸው ምልክት ናቸው። ቁልፍ ዋናው መሪ ናቸው እና አሁን ይህ ዘገባ የሚነግረን በቁመተ ስጋ ያሉ እሳቸውን የሚተኩ ሶስት እጩ እስጩዎችን መርጠዋል ነው። እና እነዚህ ሶስት የተመረጡ እጩዎች ከእሳቸው ጋር አብረው የተጠበቀ ቦታ ውስጥ ሊሆኑ እንደሚችሉ ይገመታል። ወይም የተለያየ ቦታ አይታወቅም። እና መጨረሻ ላይ እሳቸው ሰማዕትነትን ከተቀበሉ ቅድም እንዳልነው አያቶላውን የመምረጥ ስራ በጣም ከባድ ነው። እንደሰማው ለውራች ብዙ ውስጡ ውይይት፣ ክርክር ሁሉ አለው። ሰውየው በጣም ይመዘናል መንፈሳዊነቱ በተለይ እና የተለያዩ የሚያዩአቸው ነገሮች አሉ። ስለዚህ እነዚህ ሶስት ሰዎች በኤክስፐርቶች ሸንጎ ተመሳሳይ ምርመራ፣ የተለያዩ ውይይቶችና ክርክሮች ከተደረጉባቸው በኋላ ከመካከላቸው አንዱ የሶስተኛው የኢራን እስላማዊ አብዮታዊ ሪፐብሊክ ሶስተኛው አያቶላ በመሆን ይሰየማል ማለት ነው። ዳንኤል አለም፣ የኢራኑ መንፈሳዊ መሪ ድንገት ሊገደሉ እንደሚችሉ ፈርተዋል ወይም አምነዋል ማለት ነው። ገና በሕይወት ሳሉ ተተኪያቸውን ያዘጋጁት። ፈርተዋል የሚለውን ቃል አልወስድም። መቀበል ነው ማየው እና ይህ የሚያሳየው ይህንን ጦርነት ይሄ በመካሄድ ላይ ያለውን ውጊያ ሊያስቀርና የእሳቸውንም ህይወትና ህይወት ማቆየት የሚያስችለው ብቸኛ መንገድ ከአሜሪካ ጋር በመካሄድ ላይ የነበረውን ዲፕሎማሲያዊ ድርድር በመቀጠል ኢራን ምንም አይነት የኒክሌር ማበልጸጊያ እንዳይኖራት ስምምነት በመፈረም ተቋሞቹን ያው ኦልሬዲ እስራኤል እያፈራረሰቻቸው ነው። በመሳሪያ ራሷ ኢራን በእሷ ፍቃድ እንዲፈራረሱ አድርጋ በታዛቢዎች ፊት ራሷን ከዚህ ነጻ ባድረግ እና የሚያስፈልጋትን ለሰላማዊ ተልኮ ለእስር የሚያስፈልጋትን የበለጸገ ዩናኒየም ደግሞ በዚህ በመካከለኛው ምስራቅ ሀገሮች በአሜሪካ እና የጋራ ኢንቨስትመንት እንዲሁም የዓለም የአቶሚክ ኤነርጂ ኃይል ባለበት እዛው ኢራን ግዛት ውስጥ ተቋቁሞ ያ አካል ኢራን አትቆጣጠረው ነው። ያ አካል ለዚህ ለሰላማዊ አገልግሎት የሚያስፈልጋትን የበለጸገ ዩራኒየም ይሰጣታል ማለት ነው። ኢራን ይህን ብትቀበል ለምሳሌ መንፈሳዊ መሪው ምናልባት ከዚህ አሁን እስራኤልና አሜሪካ ይወስዱብኛል ብሎ ከሚጠብቁት እርምጃ ራሳቸውን ማዳን ይችላሉ። ነገር ግን በግልጽ እንደምታየው አቋማቸው ወደ ኋላ የሚል አይደለም። አሁን የምንሰማው የኢራን ውጭ ጉዳይ ሚኒስትርም የተናገሩት አውሮፓያኖቹ ያቀረቡትን ሀሳብ ለምሳሌ አንሪያሊስቲክ ነው እንቀበለው ማንችለው ነው ብለዋል። ከወዲሁ እየመርምር ነው ብለዋል። እሱም ምንድን ነው ተመሳሳይ የኒውክሌር ማብለያ የሚባል ነገር ማበልጠግ የሚባል ነገር በኢራን ምድር አይቻልም ብቻ ሳይሆን የቦሊስቲክ ሚሳይል ቴክኖሎጂሽን ምርት በአጠቃላይ ይህን ሂደት ማኮላቸት አለብሽ የሚል ነው እና ከዚህ በፊትም አቅርበ ነዋል። እሱ ባይኖር ኖሮ አሜሪካና እስራኤል ቴህራን ነበሩን ጊዜ በማለት ነው የመለሰችው ኢራን። ስለዚህ እንደምታየው የኢራንም አቋም ግትር ነው። ስለዚህ ይህን አቋም ሲወስዱ አያቶላው ሰማዕትነትን ለመቀበል ተዘጋጅተዋል። ሰማዕትነቱም ይደርስብኛል ብሎ ያመኑ ነው ይመስለው። ስለዚህ በህይወት እያሉ ከሳቸው በኋላ ቀጣይነቱን ለማረጋገጥ ሶስት እጩዎችን መረጡ ማለት ነው ዳንኤል ስለዚህ ፈሩ ከሚለው ይልቅ እስከ መጨረሻ ለመፋለም ያላቸውን ቁርጠኝነት የሚያሳየ አለም። ሲኤንኤን ቃለመጠይቅ ካደረገላቸው ኢራናውያን መካከል አንድ የታክሲ አሽከርካሪ በሰጠው ቃለመጠይቅ ላይ ምን የሚል ነገር አንስቷል? እስራኤልና አሜሪካ መካከለኛውን ምስራቅ ለመቆጣጠር ካላቸው ፍላጎት አንጻር ነው ይህንን ጦርነት የሚያካሄዱት እንጂ ኢራን ኒውክሌር ቦምብ የመስራቷ ነገር አሳስቧቸው አይደለም፣ የሚል ሀሳብ ለሲኤንኤን ጋዜጠኛ ተናግሯል። እና በእርግጥም ይህ ሰው እንደሚለው ነው ወይ እስራኤል ከኢራን ጋር ጦርነት ውስጥ የገባችሁ ብሎ ማሰብ ይቻላል አለም የእስራኤል የስለላ ድርጅት ሞሳድ ባለው አሴስመንት ኢራን በ15 ቀን ጊዜ ውስጥ አቶሚክ ቦምብ ለመያዝ የሚያስችላት ሁኔታ ላይ ነች ብሎ ስላመነ ይሄ ጥቃት ፕሬምፕቲቭ ጥቃት ተካሂዷል ብትል እስራኤል። በሌላ በኩል ደግሞ የአሜሪካዋ የብሔራዊ ኢንቴሊጀንስ ዲሬክተሯ ስማቸው ለጊዜ ጠፋኝ፣ ሴት ናቸው የዶናልድ ትራምፕ እሳቸው ባለፈው መጋቢት ወር ብደበር ያሉት የዩናይትድ ስቴትስ አሜሪካ የስለላ ማህበረሰብ ኢራኖች ቦምብ እየሰሩ አይደለም፣ የአቶሚክ ቦምብ እየሰሩ አይደለም የሚል ግምገማ ነው ተናግሮ የነበሩት። ዶናልድ ትራምፕ በትናንትናው ዕለት የስለላ ማህበረሰባችንም ስተት ነው ወይዘሮዋም ትሳሳታለች ብለዋል በይፋ ዶናልድ ትራምፕ እንግዲህ ጸሐፊዎች እንደሚያቀርቡት ደመነፍሳቸውን ነው የሚያምኑት ይላል። ስለዚህም የእሳቸው የስለላ ማህበረሰብና በዚህ የሾማት ዲሬክተር የሰጡትን አሴስመንት አልተቀበሉም እና ዶናልድ ትራምፕ በማንኛውም ቅርብ ጊዜ ውስጥ ኢራን ቦምብ ልትታጠቅ ትችላለች ብለው አምነዋል። ስለዚህ እንደ ፖሊሲ ደግሞ ኢራን ቦምብ ስትታጠቅ አላይም የሚል አቋም ስለነበራቸው ነው ያንን እርምጃ የወሰዱት። ስለዚህ ምን ልል ፈልጌ ነው ያ ኢራን አይሰጠው አስተያየትም ነው፣ እውነቱን አናቀውብ እንግዲህ እውነቱ ካለፈ በኋላ ስንት ጊዜ በኋላ ነው ሊነገረን የሚችለው። ስለዚህ ግን ዋጋ ይሰጠዋል፣ ያም አስተያየት። ሌሎች ዜናዎች ብጨምርልህ የእስራኤል መከላከያ እስካሁን ድረስ 950 የኢራን ሰው አልቦችን መትቼ ጣልኩ ይላል፣ ከጦርነቱ መጀመር ጋር እንደዚሁም ደግሞ ኤፍ 14 ጀቶችን። የእነዚህ ቶማክ የሚባሉ በጣም ወደኋላ የቀሩ የአሜሪካ የጦር ጀቶች ናቸው። ኢራን በሻው ዘመነ መንግስት ያገኘቻቸው እነሱን አወደምኩ ትላለች እስራኤል። በሌላ በኩል ደግሞ የኢራን ሻሂድ 136 የተባለው አጥፍቶ ጠፊ ሰው አልባ ቤትሺያን በሚባለው የእስራኤል ከተማ ውስጥ ጉዳት አድርሷል፣ በሰው ላይ የደረሰ የመቁሰል አደጋ ግን የለም ብሏል። በትናንት የአርብ ጥቃቷም እስራኤል አንድ ዕውቅ ሳይንቲስት የኒክሌር ሳይንቲስት መግደሏን አስታውቃ ነበረ። ኢራንም ሳይንቲስቱ መሞታቸውን ኮንፈርም አድርጋለች አረጋግጣለች። ሌላው አዲስ ዜና ደግሞ ኢራን እጅም አሰጥ ከሆነ በሌላ አነጋገር ኢራን በዶናልድ ትራምፕ የድርድር ላይ የተገለጸላትን ቅድብ የነገርኩህን ያለ ኒኩሌር ተቋም ያለ ኒኩሌር ማበልጸግ ለመኖር ፈቃደኛ ሆና ካልተገኘች ዶናልድ ትራምፕ እርምጃ እንደሚወስዱ የእስራኤል ባለስልጣን በዚህ እርግጠኛ ነኝ ሲሉ ተናገሩ ይላል አንድ ዜና። ሌላ ደግሞ የእስራኤል መከላከያ የኢራንን የድሮን ማከማቻዎች ማከማቻ ጣቢያዎችና የጦር መሳሪያ ማጠራቀሚያዎችን ደቡባዊ ኢራን የወደብ ከተማ ውስጥ ነው የሚገኙት። እነዚህ እነሱን መደብደቡን ገልጸዋል። እና እነዚህ ለጊዜው የሚታዩኝ ትኩስ ዜናዎች ናቸው። ይሆ ነው። ዳንኤል አለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው ከስቱዲዮ እስከ ባል አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ4940 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞውን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል።